ባይሴ ቱተር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የአምስት ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው።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 ምርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪቃና እንደዚሁም ቪዛና ማስተርካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴቱታ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 የዩክሬን የሸፍጥ ትንኮሳ ወደ ሦስተኛው የዓለም ጦርነት ሊያመራ ይችላል ብለዋል። ቃል አቀባዩዋ የሚዲያ ዘገባዎችን አጣቅሰው እንደሚሆን እንደሚሆነ እጅሎት ዩክሬን ራሽያን ለማስወንጀል ስትል የኔቶ ሀገራት ላይ ጥቃት ለመፈጸም እያቀደች ሊሆን ይችላል ይላሉ። ዩክሬን አሉ ቃል አቀባዩዋ ዩክሬን ለሦስተኛው የዓለም ጦርነት ሊዳርገን የሚችል የውሸትና የማላከኪያ ዘመቻ ሮማንያ ወይም ፖላንድ ላይ ለመፈጸም እያቀደች ነው ብለዋል። ቃል አቀባዩዋ ከአምስት ቀን በፊት አርብ በቴሌግራም ገጻቸው ላይ ባወጡት መልእክታቸው የሃንጋሪ ሚዲያ ዩክሬን በጎረቤት የኔቶ አገራት ላይ ሴራ በመፈጸም ኃላፊነቱን ሞስኮ ላይ ለማላከክ ማቀዷን ዘግበዋል ብለዋል። በዘመናዊ ታሪክ አውሮፓ እንዳሁኑ ለሶስተኛው የዓለም ጦርነት ተቃርባ አታውቅም ብለዋል። ዛካሮቫ በመልእክታቸው እንዳሉት ዘገባዎች ከሆነ ይላል አሪቲ ዘገባውን ሲቀጠል የኪየቭ አገዛዝ እቅድ አያሌ ተመትተው የወደቁ የራሽያን ሰዋልቦች ፍርስራሾች በመጠገን ደምሳሽ የሆኑ ፈንጆችን በማስታጠቅ በዩክሬን ስፔሻሊስቶች አማካኝነት እንደ ራሽያ ሰዋልቦች አስመስለው ፖላንድና ሮማኒያ ውስጥ የሚገኝ የትራንስፖርት መናኸሪያዎች ላይ አነጣጥረው መላክ ነው። ከአሻጥር ተኩሳቸው ጋር አብሮ የሚሄድና አድራጊዋ ሞስኮ ናት ብሎ ለማላክክ የሚያስችል የማወናበጃ ዘመቻም በመላ አውሮፓ እግር በእግር ይከፈታል። ይህን በማድረግ በራሺያና በኔቶ መካከል ቀጥተኛ ጦርነት ለማጫር እያቀደች ነው ዩክሬን። ይህንን ሴራ እውን ለማድረግ ራሺያ ሰራሹን ጌራን ሰዋልቦች ምዕራብ ዩክሬን ውስጥ ለሚገኘው የአቮሮቭ ማሰልጠኛ ተቋም ከዛሬ 15 ቀን በፊት መስከረም 6 ቀን ተሰጥተዋል። የአቮሮቭ ማሰልጠኛ ሄትማን ፔትሮ ሳጋይዳችኒ ብሔራዊ አካዳሚ የሰላም ጥበቃና ደህንነት ዓለም አቀፍ ተቋም የሚገኝበት ነው። ስለ ስሙ መርዘም ይቅርታ ጠይቃለው። ለተቋሙ የተሰጡት ራሺያ ሰራሽ ጌራን ሰዋልቦች እዛው ምዕራብ ዩክሬን ላቪቭ ውስጥ የሚገኘው ሎርድ ተቋም ውስጥ ተጠግነው የወጡ ናቸው። ዛካሮቭ የሃንጋሪ ጋዜጠኞችን ጠቅሰው ሲናገሩ ጋዜጠኞቹ የሚሉትን ነው። ቮሎዲሚር ዘለንስኪ እንደዚህ የሚያደርገው ምክንያቱ ግልጽ ነው። እሱም የዩክሬን ጦር ኃይሎች ደምሳሽ ሽንፈት እየደረሰበት ነው። የጦሩ መፈራረስ አሁን በታክቲካል ደረጃ ብቻ ሳይሆን በዘለቄታ ወይም በስትራቴጂካዊ ደረጃ ነው ይላሉ። ጋዜጠኞቹም ጦሩ አይድንም ማለታቸው ነው። ይህ ሁሉ መረጋገጥ ከቻለ ይላሉ የራሽያ ውጭ ጉዳይ ሚኒስቴር ቃል አቀባዩዋ ዛካሮቫ ሲደመድሙ አውሮፓ ሶስተኛው የዓለም ጦርነትን ለመጀመር በዚህ ደረጃ አፋፍ ላይ ደርሳ አታውቅም በዘመናዊ ታሪክ ብለዋል። ኢሳይያስ ይሄ እንግዲህ በጣም የሚገርም ነው። እንደዚህ አይነት ዜናዎችን የምናገኘው በእውነት ፈልገን ነው። ዋነኞቹ የምዕራባውያን ሚዲያዎች እንደ እንደዚህ አይነት ዜናዎችን ይዘው አይወጡም። ከወጡም አንደኛ ጊዜ ይወስዳሉ፣ አለበለዛ ደግሞ ከሌላ ተጣማሪ ዜና ጋር አብረው ካላቀረቡት በስተቀረ በእንዲህ አይነት መልኩ አያቀርቡም። ስለዚህ አንዳንድ ጊዜ ዜናዎች መነገር ባለባቸው ጊዜ አይነገሩም። በዚህም ምክንያት እንደ አድማጭ አብረ ተጨባጭ ያለውን ሁኔታ ለማወቅ ያለህን እድል ይጎዱታል። አሁን እንደሚሰማው ለምሳሌ በዴንማርክ ዴንማርክ አሁን በሀገሯ ምንም አይነት የሰው አልባ እንቅስቃሴ እንዳይደረግ አቅዳለች እስከፊታችን አርብ ድረስ። ይህን ያደረገችበት ምክንያት የአየር የአውሮፕላን ማረፊያዎቿን እንቅስቃሴ የገቱ ያልታወቁ ሰው አልቦች በረራ ስላስቸገራት ነው እና በይፋም ይህን ልታደርግ የምትችለው አውሮፓ ውስጥ ሆና እንደዚህ አይነት ዓላማ ያላት ሁላችንም የምናቃት ራሺያ ናት በማለት በዚህ ጉዳይ ላይ ኔቶ እንዲነጋገር ይፈልጋሉ ዴንማርኮች። አሁን በፖላንድ ባለፈው ከ19 ሰው አልቦች ናቸው ገቡ ያለችው ፖላንድ እና አብዛኛዎቹ ተመተው እንደወደቁ ነው የተገለጸው። ስለዚህ በሮማንያም እንደዛው ነው። ራሽያ እነዚህን ሁሉ አታምንም። እነዚህ የተፈጠሩ ክስተቶችን ለምሳሌ የፖላንዱን ለፖላንድ አቅዳ ወይም ኔቶን የማጥቃት ወይም ፖላንድንም ሮማኒያንም የማጥቃት አላባ እንደሌላት ትገልጻለች። አሁን ምንድነው በዚህ የተነሳ ኔቶ የራሽያን ሰው አልቦች የመከላከያ ግድግዳ እንስራ የሚል አቋም ወስዶ በአጠቃላይ ምስራቃዊ ፍላንክ የሚባለው የኔቶ ምስራቃዊ ጎን የሚባሉት እነ ፖላንድ፣ እነዚህ ኢስቶኒያ እንደዚህ የምትላቸውና እነ ሮማኒያን በጋራ የሚከላከል የተቀናጀ የሰው አልባ መከላከያ አደረጃጀት እየፈጠሩ ነው እና ይሄ እንግዲህ አሁን ውጥረት አለ ማለት ነው። እንደምታስታውሰው ኢስቶኒያውም ውስጥ ሶስት የራሽያ የጦር ጀቶች ገብተው እንደነበረ መዘገቡ ይታወሳል። አሁን ምንድን ነው ከዚህ ጋር ተያይዞ የአሜሪካው ፕሬዚደንት ወደ ግዛታችሁ የገባን የራሽያን የጦር ጀት መታችሁ ጣሉ ብለዋል። እነዚህን ብዙ ስትጀምራቸው ምንድን ነው ዩክሬን አቅዳለች የሚሉት በየጊዜው እንግዲህ በ600 በ800 ሰው አልቦች እስከዛሬ በሺዎች የሚቆጠሩ ናቸው። ማነው ዩክሬን የተደበድበችባቸው የራሽያ ሰው አልቦች። አሁን ከእነዚህ ሰው አልቦች ውስጥ ተመተው የወደቁ አሉ። ሌሎችን ደግሞ በኤሌክትሮኒክስ የውጊያ ስልት ኢላማቸውን ማሳት ነው። ከኢላማቸው ውጭ ሆነው ተኮላሽተው እንዲወድቁ ማድረግ ነው። ስለዚህ የቀላል የማይባሉት ፍርስራሻቸው አንዳንዴ ሙሉ አካላቸው ሊገኝ ይችላል። ወድቀው እነዚህን በመሰብሰብና ጥገና በማድረግ እና ፈንጂ እንደገና በማስታጠቅ ሮማኒያ ላይና ፖላንድ ውስጥ የሚገኙ የትራንስፖርት መናኸሪያዎች፣ የባቡር ጣቢያዎች ላይቀል ይችላል። የአውሮፕላን ጣቢያዎች፣ የዚህ የመኪና የአውቶቡስ መናኸሪያዎች፣ እንደነዚህ አይነት ቦታ ላይ የያዙትን ፈንግ ይዘው እንዲወድቁ ለማድረግ ነው። አሁን እነዚህ ራሺያ ሰራሽ ናቸው። ሁሉም ራሺያ ሰራቻቸው ለመሆኑ ሁሉም ምልክቶቻቸው ቁጥራቸው ኤቭሪቲንግ አላቸው እና እነዚህ ሄደው ሮማንያ እና ፖላንድ ውስጥ ትራንስፖርት መናኸሪያ ላይ ሲያርፉ በሰይወትም ሆነ እንደ አገልግሎት ሰጪ ተቋም ላይ ወይም እዚህ መናኸሪያዎቹ ላይ ሊያደርሱ የሚችሉት አደጋ ከባድ ነው። እስካሁን ድረስ ፖላንድ ውስጥ ሰው አልቦቹ ቢገቡም ተመተው ወድቀዋል አንዳቸውም የትኛውም ኢላማ ላይ የሲቪልም ሆነ ወታደራዊ ላይ ስጋት የጋረጡ አልነበሩም። እነዚኛዎቹ ግን ዩክሬን የምተኩሳቸው እነዚህን ቦታዎች እንዲመቱ አቅዳ ነው የምተኩሳቸው። ያ ከተፈጸመ አክቹዋሊ ራሽያ ሁለት የኔቶ ሀገሮች ላይ ጥቃት ፈጸመች ማለት ነው ይሄም ባጠፋችው የሰው ህይወት ባደረሰችው የተቋም ውድመት በተጨባጭ የሚታይ የእሷ ጥቃቱ ደግሞ እሷ ለመሆኗ ማስተባበያ በማይገኝለት ሁኔታ የእሷ የእጅ አሻራ ያረፈባቸው ሰው አልቦች ናቸው ማለት ነው። ሶ ይሄ ኳሊፋይ ያደርገዋል፣ የኔቶን አንቀጽ አምስት ተግባራዊ ለማድረግ ብቁ ያደርገዋል ማለት ነው። ስለዚህ አውሮፓ በዚህ የዩክሬን ሴራ በመካሄድ ላይ ያለ ውስጥሮስ በመካሄድ ላይ ባለ ሴራ ምክንያት የሦስተኛው የዓለም ጦርነት ላይ ለመግባት በዘመናዊ ታሪክ በዚህ ደረጃ አፋፍ ላይ ደርሳ የምታውቅበት ጊዜ የለም በማለት ነው ዛካሮቫ የተናገሩት እና የዚህንም ምክንያት አድርገው ዜናውም ላይ እንደሰማሀው ሲያቀርቡ የዩክሬን ጦር መሬት ላይ በሚደረገው ውጊያ ደምሳሽ ውድመት እየደረሰበት ነው እና ይህም እየደረሰበት ያለው ጉዳት ሊያገግመው የሚችል አይደለም። ጦሩ ሊፈርስ አፈክፍኳል ወይም በአንድ ግንባር ወይም በአንድ በሁለት በሶስት ግንባሮች ብቻ ሳይሆን እንደ አጠቃላይ፣ እንደ ጦር፣ እንደ መከላከያ ኃይል በእነዚህ የጦር ግንባሮች ላይ ሰስቴን ማድረግ አልቻለም። በዘላቂነት ሊፈርስና ሊበተን የሚችልበት ሁኔታ ላይ በመድረሱ ምክንያት ሌላ አማራጭ ስለሌላቸውና ጦርነቱን ወደ ራሽያና ኔቶ ማዞር ብቸኛ አማራጫቸው ስለሆነ ነው ዘለንስኪ ነው የሚሉት የውጭ ጉዳይ ሚኒስቴር ቃል አቀቤዋ። ኢሳያስ አለም እጅግ በጣም የሚገርም ነው። ዩክሬን ካሁን በፊት እንደዚህ አይነት ሙከራ አልሞከረችም ወይ ፕሬዚዳንት ጆ ባይደን ጊዜ እስቲ እንደው እሱን የምታስታውሰው ከሆነ ያ ራሱ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 መልካም በዓል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። እሱ ጥሩ ጥያቄ ነው። አሁን አሁን የቀረበውና ያኛው ልዩነቱ ምንድን ነው? በጆ ባይደን ጊዜ ኔቶ በጣም አግሬሲቭ ነበር። አግሬሲቭ ነበር። በየትኛውም የኔቶ አባል ሀገር ላይ አንዳች ጥቃት ቢፈጸም ኔቶ ቀጥተኛ ምላሽ ለመስጠት ያቆበቆበበት ሁኔታ ነው የነበረው ያኔ። እና በዛን ጊዜ ፖላንድ ውስጥ አንድ ወደ ገጠር ያለ ቦታ ነው በምዕራብ ሳይዷ በኩል ንየሰዋል አንድ ነገር ይወድቅና ያ የወደቀ ነገር አንድ ሰው ነው ዋቴቨር ጉዳት ያደርሳል። በዛን ጊዜ ዩክሬን በከፍተኛ ደረጃ ራሽያ ፖላንድን እንዳጠቃች አድርጋ ነበር ያቀረበችው እና ፖላንድም ጦራ አንቀሳቀሰች ማለት ነው። ኤርፎርስ አንቀሳቀሰች ወደ ቦታው። ደግሞ ከጉዳቱ ከደረሰ በኋላ ወደ ቦታው ኤክስፐርቶችን ላከች። ምንድነ የተፈጸመው የሚለው መመርመሪያ ያዘች እና ሬዲ ጉዳዩ ጦዘ። ያን ጊዜ አላስታውስም፣ ጆ ባይደን ራሳቸው በቻይና ሆን በሆነ ሀገር ላይ ስብሰባ ላይ ነበሩ፣ የሆነ የጂያ ፓሲፊክ ምናምን ነገር ላይ። ስለዚህ ወዲ አሁኑ ይሄን ጉዳይ አሜሪካ እየተከታተለች መሆኑን ገለጹ። ፖላንድ ላይ ጥቃት እንደተፈጸመ ነው የተቆጠረው አሜሪካ መጀመሪያ ከዛ በኋላ የአሜሪካ ምላሽ ነበር የሚጠበቀው። የምናልባት የራሷ የዩክሬን የራሽያን ሰው አልቦች ወይም ሚሳይሎች መታ ለመጣል የተኮሰችው ሚሳይል መሆኑ ተገለጸ። ጉራጅ መሆኑ ተገለጸ። በስብርባሪ ደረጃም በጉራጅ ደረጃም የራሷ የዩክሬን የራሽያን ሚሳይሎች ለመምታት የተኮሰችው ጸረ ሚሳይል ሚሳይል መሆኑን አሜሪካ ቀደም ያሳወቀችው። አስገራሚ የሚያደርገው ነገር ያን ጊዜ በእርግጥ ዩክሬን፣ ትልቅ አውሮፓ፣ ኔቶ ይህን ነገር ሲሪየስ ላይ በሲሪየስ አድርጎ እንዲይዘው እና ምላሽ ሊሰጠው እንደሚገባ ግፊት አድርጋለች። ምንም የሚካድ አደለም። ይሄ እንግዲህ በጣም አስገራሚ ነገር እስከ ጆባይደን አስተዳደር ድረስ ፍጻሜ ድረስ ሶስት ዓመቱ ሙሉ ውጊያ የተካሄደው በሳቸው ጊዜ ነው። በዛን ወቅት የጦርነቱ አብዛኛው ክፍል ኦልሞስት ሶስት ዓመት ያህል የተካሄደው በጆ ባይደን የስልጣን ጊዜ ነው። በዚያ ጊዜ ውስጥ በጣም የሚገርምህ በማንኛውም ምክንያት የራሺያ ሰው አልቦች ወይም ሚሳይሎች በየትኛውም የጎረቤት ሀገር ላይ ወድቀው አያውቁም። አሁን እንግዲህ ካለፉት ከጆ ባይደን አስተዳደር በኋላ በምናየው መልኩ 19 በጣም ብዙ ነው። ኢሳያስ 19 ሰው አልባ ነው መትኬት አልኩት ነው የምትለው ፖላንድ። ይሄ ተፈጠረው አሁን ነው። እና አዎ ይሄ ጥያቄን ለመመለስ ያን ጊዜም ዩክሬን ያችን የተከሰተች ነገር ወደ ራሽያ ኔቶ ላይ ያደረገችው ጥቃት ተደርጎ ተቆጥሮ እርምጃ እንዲወሰድ ሪሊ በጣም ተንቀሳቅሳ ነበረ። ዘለንስኪ በማይደበቅ ሁኔታ ይሄን ጦርነት ለማሸነፍ ምናልባትም ጦርነቱን ከጅምብሩ ከራሺያ ጋር ይሄ ነገር እንዲፈጠር ፈልጓል የሚል ስትሮንግ እምነት አለ። ምክንያቱም እስካሁን የምናነባቸው ነገሮች በዚህ በጦርነት ሂደት ውስጥ ዘለንስኪ የጦርነቱ ሚና ተጫዋች እንጂ የምዕራባውያን አሻንጉሊት እንዳልሆኑ መገንዘብ ያስፈልጋል፣ ቢያንስ በከፊል። ስለዚህ በዋነኛነት የመተማመኛቸውም በጦርነቱ ሂደት ራሽያን ከኔቶ ጋር በማጋጠም ፍርስርሷን ለማውጣትና በራሽያ አስከሬን ላይ ራሽያን በአውሮፓ ጉምቱ የሆነች ሀያል የሆነች ታላቋ ዩክሬንን ለመፍጠር የሚፈልጉ ሰው መሆናቸውን ማንም የሚጠራጠር የለውም። ሀያል ዩክሬንን ለመፍጠር የሚፈልጉ ሰው ናቸው። የአሁኑ ግን ምንድን ነው የተለየ የሚያደርገው? አክቸዋሊ በእጇ ያሉትን የወደቁ የተኮላሹ የራሽያ ስሪት የሆኑ ሰው አልቦችን ሙሉ ጥገና አድርጋ መሳሪያ አስታጥቃ የጎረቤት የኔቶ ሀገራት የሆኑት ላይ በተለይ በፖላንድና ሮማኒያ የትራንስፖርት መናሪያዎች ላይ ጥቃት በማድረስ ብዙ ሰዎች በመግደልና መናሪያዎቹ ላይ ከባድ ጉዳት በማድረስ ስ ኔቶ ንደር አታክ ኔቶ እየተወጋ ነው ጥቃት ተከፍቶበታል የሚል ዘመቻ ለመክፈትና ግጭቱን በቀጥታ የውክልና ተዋጊ ከመሆን ይልቅ ከዩክሬን ጀርባ ሳይሆን ከዩክሬን ፊት ሆኖ ከራሽያ ጋር እንዲጋጠም የማድረግ ሴራ ነው ነው የሚለው። ምንም እንኳን ሰው አልባዎቹ የሩሲያ ናቸው ቢባልም፣ ምንም እንኳን የሚተኮሱት መሳሪያዎች የሩሲያ ናቸው ቢባልም፣ መሳሪያዎቹ ከየት እንደተነሱ እና የት እንዳረፉ የሚጠቁም የሚያሳይ መሳሪያዎች የሉም ወይ? ሌላው ደግሞ በእርግጥስ አለም ሶስተኛው ዓለም ጦርነት እንዲነሳ ማድረግ ወይም ማሰብ በምን ስሌት ነው የሚታየው? አሁን ለምሳሌ በሩሲያና በዩክሬን መካከል የተነሳው ጦርነት ወደ ሶስተኛው ዓለም ጦርነት ቢሄድ አንድ የሚተርፍ አካል አለ ወይ? እንደው በቀጥታ ኒኩለር ተተኮሰ ባንል ታክቲካል እንኳን ቢተኮስ ዩክሬን ላይ የሚደርሰው አደጋ እጅግ በጣም ከፍተኛ አይደለም ወይ? ይህንን ምርጫ ማድረግ በራሱ ከባድ አይደለም ወይ? እንግዲህ እንደ መንግስትና እንደ ጦር ሰው እነሱ እንዴት እንደሚያስቡ ማወቅ አይቻልም። ማለት የሚቻለው ግን አሁንም ሶስተኛ ዓለም ጦርነት ቢካሄድ ጦርነቱ በመደበኛ ጦር መሳሪያ ከመሆን ውጭ ሌላ ሊሆን አይችልም የሚል እምነት አለ ብዬ ነው የማስበው። ወደ ኒውክሌር ጦርነት ለመግባት ኢራሽናል ነው። የኒውክሌር ጦርነት የሁሉንም ተያይዞ ማለቅ የሚጠይቅ ነው የዓለምን እጣ ፈንታ ይዞ መውደቅ ነው እና እዚህ ውስጥ ይደረሳል ይገባል ብለው አያምኑም። ልል የምችለው ነገር ይሄ ነው። ስለዚህ ለምሳሌ ብዙ ጊዜ ራሽያ ነች እንዲያነ ነገር ከገጥማት የኒክሌር መሳሪያ ልትጠቀም እንደምችል የምትገልጸው እሱንም ያው ደጋግመን እንደገለጽ ነው። እንደሱ ቡፋ ብለው ነው የሚያምኖች እንደ ራሱን ይሄን ማስፈራሪያን እንደ ውጊያ ስልት አድርጎ በራሽያ ላይ ምንም አይነት ቀጭ እርምጃ እንዳይወሰድ እጅ ማሰር ፕሮፓጋንዳ ወይም የፑቲን ፉከራና ማስፈራሪያ አድርገውን የሚያዩት እንጂ በተግባር በተግባር በይህንን ይወስዳል ብለው አያስቡ ብዬ ነው የማየው ነገሮችን ይሄ ነው። አሁን ለምሳሌ ቅድም ለምሳሌ ከየት የሚለው ማረጋገጫ ያለውሞ ያልከውን ነገር ትልቁ ነገር በጣም የተወሳሰበ ነገር ነው። ሁለተኛም ዘለንስኪ ብቻቸውን አይደሉም። ፕሮባብሊ ይህንን የሚፈልጉ ሌሎች ኃይሎች ይኖራሉ በኔቶ ውስጥ እና እንዲህ አይነት ነገሮች አይፈጠሩ እንጂ ከተፈጠሩ በኋላ ሊወሰዱ የሚችሉ ነገሮችን የሚወስኗቸው በጣም ስሜታ የሆኑ ነገሮች ናቸው። ስለዚህ ይሄ ነገር በዚህ ደረጃ አደገኛ ሆኖ ነው የሚታየው። የሚገርምህ ይህንን አሁን ዩክሬኖች በአጋጣሚ ደግሞ እነሱን ምላሽ እናለባለን ምንድን ነው የሚሉት፣ ሞስኮ አንድ ነገር ልታደርግ ስትፈልግ አስቀድማ ትወነጅልሃለች። ትወነጅልህና ከዛ ይህንን ጥቃት ትፈጽማለች። ከፈጸመች በኋላ ይኸው አላልኩም፣ አስቀድሜ እኮ ተናግሬያለሁ እንዲህ ሊያደርግ ነው ብዬ። እንደ አሁንም ይኸው ያልኩት አልቀረም፣ ይሄን አደረገ እና ይሄው ሞስኮ ይላል ብላ የምታደርገው ለማድረግ አስቀድሞ መወንጀል ልማዷኑ በማድረግ ነው። ኔቶዎች የሚከሷት ራሽያን ይሄ ፎልስ ፍላግ የምንለው ማለት ነው። ስለዚህ በዚህ ክርክር መካከል ግን ድርጅቱ ሊሆን የመቻል እድሉ ከፍተኛ ነው ማለት ነው። ይሳያስ አያ ዩክሬንን ብትሆን ይሄን ብታደርግ ልትልምት ችለው ይሄው ሞስኮ ነች ያደረገችው እንደዚህ አይነት ሴራ ነው ብላ ሌሎች ላይ ማላከክ፣ አስቀድማ ሌሎችን ተጠያቂ ማድረግና የልቧን መፈጸም የተለመደ ተግባሯ ነው በሚል ፕሮፓጋንዳ ውስጥ ነው የሚሆነው። ስለዚህ ምን ይላሉ አዋቂዎች፣ በጦርነት ጊዜ መጀመሪያው ሰለባት እውነት ነው ይላሉ። እና ኢሳያስ፣ ሁኔታዎች ይሄን ይመስላሉ ግን አለም አሁን ለምሳሌ ሩሲያ የዩክሬን ሰራዊት ኦልሬዲ ለመበተን ጥቂት ነው የቀረው ሲሉ ከምን ተነስተው ነው? በእርግጥስ፣ ዩክሬን ያለው ሰራዊት እንደምናውቀው አንዲትን መንደር ለመልቀቅ በጣም ረጅም ጊዜ የሚወስድ እና ተፋላሚ ወታደር ነው። አሁን ግን የዩክሬን ሰራዊት በምን ሁኔታ ላይ ነው ያለው? እንደው መረጃዎች ይኖሩ ይሆን? የለም ብለን ብናልፈው ይሻላል። መሬት ላይ ያለው ሁኔታ ያው እንደምታውቀው ነው እስካሁን ድረስ በየጊዜው የተለያዩ መንደሮች መያዛቸውን ራሽያ ትገልጻለች የተለያዩ ቦታዎች ላይ ስለዚህ አጠቃላይ ፒክቸሩን ለእኛ አይሰጠንም ነገር ግን ስቲል ሰፈሮችን በመያዝ አንዳንድ ጦር አንዳንድ የአጥቂነት ቦታው ላይ የምትገኘው ራሽያ ናት በነገራችን ላይ በሌላ ግንባር ደግሞ ዩክሬን መቶ ሰባ ካሬ ካሬ ኪሎ ሜትር ቦታ አስመልሻለሁ ትላለች። እንዲ እንዲ አይነት ትናንሽ ዜናዎች አሉ። ነገር ግን አጠቃላይ ምን ይመስላል የሚለውን ነገር በዚህ ላይ የመጣትንተና ትንተና ሲኖር ይዘን እንቀርባለን። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የአምስት ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው።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 ተወታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪቃና እንደዚሁም ቪዛና ማስተርካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁንኑ ይደውሉልን፣ ይጻፉልን። ባይሴቱታ